ዜና ይስጥ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ ያብሬያችሁ ቆያለሁ። በቅድሚያ ውጤታማ የሆኑ አርሶ አደሮችን ተሞክሮ በማስፋት ምርትና ምርታማነትን ለማሳደግ እየሰራ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀ። በግብርና ልማት ዘርፍ የተሰማሩ አርሶ አደሮች ተጠቃሚ መሆናቸውን ተናግረዋል። አዲስ አለማየሁ ሻምበል አዱኛው ሽገታው በጎንደር ከተማ በአትክልትና ፍራፍሬ ስራ ዘርፍ ተሰማርተዋል። አስረሳሀኝ አዱኛውና ጓደኞቻቸው በሚል ስያሜ በማህበር ተደራጅተው ዘርፉን መቀላቀላቸውን የነገሩን ባለታሪካችን በአመት ከመቶ ሰማንያ ሺህ ብር በላይ ገቢ እንደሚያገኙ ነግረውናል። ከአትክልትና ፍራፍሬ ባሻገርም አኩሪያተር እያመረቱ ይገኛሉ። የታዩት አኩሪያተር ሁለተኛ አመቱ ነው ከጀመር ነው ያው ከበረሃ ውጭ ሌላ ወደ ደጋ ቦታ አይሞከርም ነበር። አምና ወደ አንድ ኩንታን ተኩል የዘራ ነው ወደ 18 ኩንታን ነው የተገኘ። እዛ ባሻገር በሂሳብ ደረጃ ስታባዛው ቢያንስ አንዱን ኪሎ በ60 ብር ሂሳብ ነው እየተሸጠ ያለ። አንደኛ ለመሬቱም ጥሩ ማዳበሪያ ነው። በሁለተኛ ደረጃ በውጤት ደረጃ ስታየውም ከምናየው ከሌላው ውጤት ጋር ሲታይ ያው ኩሪያተር በተለይ ጥሩ ደረጃ ያለው ውጤት ለመሆኑ ነው። እኛ መራሳችን እያየውን ያለ እያሰፋ ነው የምንሰራው ምንስነ ሌላው በሽንኩርት ምርት የተሰማሩት አቶ መኩሪያው አለማየሁ ማሳቸውን በመስኖ እያለሙ መሆናቸውን ካሚኮ ጋር በነበራቸው ቆይታ ተናግረዋል። ጠንክሮ ለሚሰራ ሰው ዘርፍ ውጤታማ እንደሚያደርግ የጠቀሱት አቶ መኩሪያው ላብነትም በባለፈው አመት በበጋ መስኖ ከሰላሳ ኩንታል በላይ ስንዴ ማግኘታቸውን ጠቅሰዋል። ሽንኩርት አድርጌ የበጋ ስንዴ በማረግ ሰዓት በጣም ተጠቃሚ ነኝ። አምና ራሱ በዚህን ወቅት ስንዴና ሽንኩርት አድርጌ ወደ ሰላሳ ኩንታል የበጋ ስንዴ አመርቻለሁ። ወደ አምስት መቶ ሺህ ምናምን ደግሞ ሽንኩርት ሽጫለሁ። ገለባ የስንዴ ገለባ ብቻ ራሱ ወደ ስልሳ ሰባት ሺህ ብር ምናምን የተሸጠበት እና በጣም ትርፋማ ነው። በተሰማሩበት የስራ ዘርፍ ለሌሎች ዜጎች የስራ እድል መፍጠራቸውን የነገሩን አርሶ አደሮቹ በቀጣይም ለመስሉ ልማታቸው የውሃ ፓምፖችን ጨምሮ የአፈር ማዳበሪያና መሰል ግባቶች እንዲሟሉ ጠይቀዋል። ውሃ በጣም ትልቅ ማነቁ ሆነን ያለ እንግዲህ በማዶማ አካባቢ ሰርታቸው ላይ ታችወታል። ያን የሚጠቀሙ ከዚህኛው ወንዝ ነው። ከፍተኛ የሆነ ሽም ያለ ወረፋ አያያዝም ችግር አለ። ምናልባት እዚህ አካባቢ ግብርና ሙያተኛ የሚመለከቱ አካል በወረፋ ቢሆንና በተለይ አንዳንድ ስርዓት ባለው መንገድ ቢመራ የተሻለ መስሎ ነው የምታየ። ብዙም ግዳፍ የለም ግዳፍ አሁን ማዳበሪያ ሙሉውን ማለት ነው በቃ ከነጋዴ ነው እንገዛኛ ማዳበሪያ ማለት ነው። ናፍጣም እንዲሁ ይመራልናል፣ ግን ሰላሳ ሊትር ነው ላንድ ገበሬ ናፍጣ፣ ቤንዚል ሀያ ሊትር ያነ ግን ያን ያህል አጥጋቢ አይሆንም። በግብርና ስራ የተሰማሩ ዜጎች ተጠቃሚ እንዲሆኑ የግብርና ባለሙያዎች ሙያዊ ድጋፍ እያደረጉ ነው ያሉን ደግሞ የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አቶ አበራ ደባ ናቸው። ጥሩ ተሞክሮ ያላቸው አርሶ አደሮች ልምድ እንዲያጋሩ እየተሰራ መሆኑንም ተናግረዋል። በየአመቱ የግብሬ በዓል ይደረጋል። ዋና አላማው ደግሞ የእውቀት ሽግግር ነው። አንዱ ከአንዱ ተሞክሮ የሚወስድበት በተለይ ምርታማነትን በመጨመር በኩል በትንሽ መሬት በጣም የተሻለ ምርት ለማግኘት ከገጠር ያሉ የቀበሌዎቻችን ከከተማው ጋር ያላቸው የእውቀት ሁኔታና የልምድ ልውውጥ ነው። ባጭሩ ለበጋ መስኖ የሚያስፈልጉ የአፈር ማዳበሪያና መሰል ቁሳቁሶችን ለማሟላት ከወዲሁ እየተሰራ እንደሆነ ኃላፊው ጠቅሰዋል። ለበጋ መስኖ የሚያስፈልገው ሞተር ነው። ወደ ሰማኒያ ሞተር ጠይቀናል። ከሰማኒያ ሞተር ገና ፍላጎት ነው የጠየቅነው፣ ፕሮሰስ የተደረገ ነው፣ አልደረሰልንም። በዚህ አመት ለበጋ መስኖ ገበሬው በበሬ አርሶ ስለማይችል ወደ ሁለት ትራክተሮች የአርሶ አደሩን ፍላጎት ጠይቀን ተደራጅተው ትራክተሮችን በብድር ለማምጣት ሀያ ፐርሰንት ከፍለው ለማስመጣትም እየሰራና ያለ ነው። የተሻለ ምርትን ለመጨመር እንደዚህ አይነት ቴክኖሎጂን ለመጠቀም በዚህ አመት እየሞከርና ያለ ነው። የጎንደር ከተማ አስተዳደር ግብርና መምሪያ የገበሬ በዓል ምክንያት በማድረግ ከማህበረሰቡ ከተውጣጡ አርሶ አደሮች ጋር የሰብል ልማት ስራዎችን ጉብኝት አካሂዷል። የእንስሳት ልማት ዘርፍን በማዘመን ምርትና ምርታማነትን ማሳደግ እንደሚጠበቅ የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ አስታወቀ። የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ ከማዕከላዊ ጎንደር ዞንና ከጎንደር ከተማ እንስሳትና አሳ ሀብት ልማት ጽህፈት ቤት ኃላፊዎች ጋር የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸምና በቀጣይ ስራዎች ዙሪያ የግምገማ መድረክ አካሂዷል። በውይይቱ የእንስሳትና አሳ ሀብት ምርትና ምርታማነት እንዲጎለብት ዘርፈ ብዙ ተግባራት እየተከናወነ እንደሚገኝ ተገልጿል። በዚህም በመኖ ልማት፣ በእንስሳት ጤና አጠባበቅ፣ በዝርያ ማሻል፣ በግባት አቅርቦትና በመሳሰሉ ስራዎች አበርታች ተግባራት እየተሰሩ እንደሚገኝ ተነሳው። ወደ ስራ ያልገቡ አዳቃይ ቴክኒሻን ወደ ስራ አለመግባት፣ አሰራሮችን በሚፈለገው ልክ ማዘመን አለመቻል፣ ምርትና ምርታማነት ሊያሳድጉ የሚችሉ አሰራሮች በሚፈለገው ልክ ተግባር ያለማድረግ ተግባራት በሁለቱ መስተዳድሮች በቀጣይ ቢሻሻል በሚል በውይይት የተነሱ ናቸው። በማዕከላዊ ጎንደር ዞን የእንስሳት ጤና ለመጠበቅና መኖ ለማዘጋጀት እየተሰራ ያለው ተግባር ተጠናክሮ እንደሚቀጥልና አሰራሮችን በማዘመን በእንስሳት ሀብት ዘርፍ ያለው ምርትና ምርታማነትን መጨመር ትኩረት የተሰጠው መሆኑን የማዕከላዊ ጎንደር ዞን እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ ዶክተር ምስጋናው ታከለ ተናግረዋል። የጎንደር ከተማ አስተዳደር እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ መላኩ ደምሌ በበኩላቸው በከተማ አስተዳደሩ ባለፉት ወራት 1568 ላሞችን የዝርያ ማሻሻል ስራ መከናወን አመላክተው በቀጣይም ሌሎች ውጤታማ ስራዎችን ለማከናወን እንደሚሰራ አስታውቋል። የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ ምክትል ኃላፊ አቶ ነጋ ይስማው እንደገለጹት የእንስሳትና አሳ ሀብት ልማት በክልሉ ትኩረት ከተሰጣቸው ዘርፎች ዋንኞቹ መሆናቸውን ጠቅሰው በተለይም የቤተሰብ ገቢን ማሳደግ የሚችሉ የልማት ትሩፋት ተግባራትን አጠናክሮ ማስቀጠል እንደሚገባም አስገንዝበዋል። መረጃውን ያደረሰን የማዕከላዊ ጎንደር ዞን መንግስት ኮሚኒኬሽን ነው። በማዕከላዊ ጎንደር ዞን በክረምት በጎ ፍቃድ አገልግሎት ከ14 ሚሊዮን በላይ ዜጎች ድጋፍ እንደተደረገላቸው ተገለጸ። የዞኑ የክረምት በጎ ፍቃድ አገልግሎት ማጠቃለያ እና የበጋ በጎ ፍቃድ ማስጀመሪያ መርሃ ግብር በጎንደር ከተማ ተካሂዷል። ተስፋዬ ጋሹ በዝርዝር ይመለከቷል። የበጎ ፈቃድ አገልግሎት ያለው ለሌለው የሚካፈልበት የበረታ የደከመነው የሚያግዝበት ጉልበት ላነሰው ጉልበት የሚሆንበት እንዲሁም ሀሳብ የሚዋጣበት ተግባር ነው። ይህ የበጎ ፍቃድ አገልግሎት በማዕከላዊ ጎንደር ዞን በክረምቱ ወቅት ለሶስት ወራት ተግባራዊ ሲደረግ ቆይቶ የክረምት በጎ ፈቃድ ማጠቃለያ ና የበጋ በጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ የተገኙት የማዕከላዊ ጎንደር ዞን አስተዳደር ምክትል አስተዳዳሪ ና የመሬት መምሪያ ኃላፊ አቶ አላምረው አበረ በክረምት በጎ ፈቃድ አገልግሎቱ የበርካታ አቅመ ደካሞችን ቤት መስራት ና መጠገን እንደተቻለ ገልጸዋል። የአቅመ ደካማ ቤቶችን ከማደስ ጋር ተያይዞ ስታያቸው ቤቶቹ ሰው የሚኖርባቸው የሚመስሉ አይደሉም። በጣም ያረጁ ቤት ለመባል እንኳን የማይበቁ ናቸው። እነዛም ቤቶች ማህበረሰቡን በማስተባበር የዞን መምሪያዎች ተከፋፍለው ስራውን በባለቤትነት ወስደው ማህበረሰቡን አስተባብረው በርካታ ቤቶች ተሰርተዋል። በክረምት በጎ ፈቃድ አገልግሎቱ የተማሪ መማሪያ ቁሳቁስን መሰብሰብ፣ የተሰባበሩ የትምህርት ቤት እቃዎችን ማደስ፣ እንዲሁም የመምህራን መጠለያ በአዲስና የነበረውን የመጠገን ስራ እንደተሰራ የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ ክንዱ ዘውዱ ተናግረዋል። ከ510 በላይ መማሪያ ክፍሎችን ጥገና የተደረገበት የመምህራን መጠለያ የተጠገነበትና የተወሰኑ ክፍሎችን ቢሆን በአዲስ የተሰሩበት ከ8ሺ በላይ የተማሪ መቀመጫ ወንበር ጥገና የተደረገበትና ለትምህርት ሴክተሩ ትልቅ አስተዋጽኦ ያበረከተ ነው። የበጎ ፈቃድ አገልግሎቱ ገንዘብን ብቻ ሳይሆን ሰውን መሰብሰብ የተቻለበት ነበር ያሉን ደግሞ ማህበራዊ ሚዲያን ለበጎ ተግባር በመጠቀም ለአቅመ ደካሞች ዜጎች የሚውል ከ3.4 ሚሊዮን ብር በላይ መሰብሰብ የቻሉ ግለሰቦች ናቸው። ቅዳሜ ናወድ በማገኘው የረፍት ጊዜ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም በጣም በርካታ ሰዎችን ያለአንዳች የልዩነት አጥር ማሳተፍ የቻልንበት ነው። ደብተርና የትምህርት ቁሳቁስ እጦት ከትምህርት ቤት ሊቀሩ ለሚችሉ ህጻናት ደብተር የማሰባሰብ ዘመቻን ለአንድ ወር ያክል አካሄደን ነበረ። ማህበራዊ ሚዲያን ለበጎ ዓላማ ከተገለገልክበት ምን ያክል ደስ የሚልና ትልቅ ነገር መስራት እንደሚቻል ያየንበት በርካታ ነገር ነው። በዚህ ዘመቻኛ ደብተር ብቻ አይደለም የሚሰበሰቡ ነው፣ ስክሪፕቶ ብቻ አይደለም የሚሰበሰቡ ነው፣ ሰው ሰብስበንበታል። በ2017 18 የበጎ ፈቃድ አገልግሎት ካለፉት አመታት ለየት ባለመልኩ መሰራት እንደተቻለም የማዕከላዊ ጎንደር ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ድግስ መለሰ ተናግረዋል። በ830 ሺ በላይ ዜጎቻችን በክረምቱ መርሃ ግብር ብቻ ተሳትፈዋል ማለት ነው። በዚህም ከአንድ ነጥብ አራት ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ ተችሏል። መንግስት ሊያወጣ የሚችለውን ከ780 ሚሊዮን በላይ ብርም ማዳን ተችሏል ማለት ነው። መንግስታዊ የሆኑ ተቋማት፣ መንግስታዊ ያልሆኑ ተቋማት፣ ግለሰቦች የተሳተፉበትና ለወገኖቻችን የደረሱበት ሁኔታ ነው ያለው። የበጎ ፈቃድ አገልግሎት በጊዜና ቦታ የሚገደብ ሳይሆን ሁልጊዜም የሚቀጥል እንደሆነ እና የበጋ ወቅትን በመጠቀም በርካታ ስራዎችን ለመስራት ታቅዶ እንቅስቃሴ እንደተጀመረም በመርሃ ግብሩ ተመላክቷል። ሴቶች ላይ የሚደርሱ ጥቃቶችን ለመከላከልና ሁለንተናዊ ተጠቃሚነትን ለማረጋገጥ ህብረተሰቡ የድርሻውን ሊወጣ እንደሚገባ የሰሜን ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ገለጸ። ጥቃት ፈጻሚዎች ለህግ ለማቅረብ የጸጥታ ችግር እንቅፋት መሆኑን የዞኑ ፖሊስ መምሪያ አስታውቋል። ደረጀ ደርበው ዝርዝር አለው። የጸጥታ ችግር ባለባቸው የተለያዩ አካባቢዎች ሴቶችና ህጻናት ለከፋ ችግር እየተጋለጡ መሆናቸውን የሰሜን ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አስታውቋል። ትምህርት ቤቶች በመዘጋታቸው ሴቶች ለተለያዩ ጾታዊ ጥቃቶች ተጋላጭነታቸው መጨመሩን የመምሪያው ኃላፊ ወይዘሮ ባንቻ አምላክ መልካሙ ተናግረዋል። በርካታ ትምህርት ቤቶች መዘጋታቸው ይታወቃልና። በዚህ ረገድ በርካታ ህጻናት ያለ እድሜያቸው እንዲያገቡ፣ በርካታ ህጻናት ደግሞ ከትምህርት ገበታቸው ተፈናቅለው በጉልበትና በሌሎች ስራዎች እንዲሰማሩ፣ በርካታ ሴቶች ደግሞ በአንጻሩ የተለያዩ ጥቃቶችና ሲደርሱባቸው የቆዩ መሆኑ ይታወቃል። በዚህም ቀላል የማይባል ቁጥር ያላቸው ሴቶች ጥቃት ደርሶባቸዋል። ከተለያዩ አጋር አካላት ጋር በመተባበር ጥቃት የደረሰባቸውን ተጎጂዎች የመደገፍና የመንከባከብ ተግባር እየተከናወነ እንደሚገኝም አብራርተዋል። በቅብብሎች ስርዓት አማካኝነት የተለያዩ ድጋፎችን ስናደርግ ቆይተናል። የተለያዩ ምላሾችን ስንሰጥ ቆይተናል። ለምሳሌ ከሳይኮሶሻል ሰፖርት በተለይ ከስነ ልቦና ድጋፍ ጋር በተያያዘ ጤናና የሚመለከታቸው ፓርትነሮች ድጋፍ ሲሰጥ ቆይተዋል። እንዲሁም ከሕክምና አገልግሎት ጋር ያው ዋን ስቶፕ ሴንተር አለ። እንደ ደባርቅ ሆስፒታል ላይ በሆስፒታሉ አማካኝነት አገልግሎት ሲያገኙ ቆይተዋል። ጥቃቶችን ለመከላከልና ተፈጽመው ሲገኙም የሕግ የበላይነትን ለማረጋገጥ በሚደረገው ጥረት የጸጥታ ችግሩ ፈታኝ መሆኑን የዞኑ ፖሊስ መምሪያ የሴቶችና ሕጻናት ክፍል ኃላፊ ኢንስፔክተር ያገኝ ጥጋቤ ተናግረዋል አንጻር ጋር ወንጀለኛን አምጠን ለማስቀጣት ለህግ ለማቅረብ ትንሽ አዳጋች ስለሆነ ይህን ይህ ነገሮች ይቀራሉ። በእርግጥ ይሄ ወንጀለኛ በዛው ተዳፍኖ ይቀራል ማለት አይደለም። ምክንያቱም በህግ አግባብ እስከ መጨረሻው የሚካሄድበት ይርጋ የማይዘጋው ነገሮች ስለሆኑ አገሪቱ ሰላም ከሆነች በኋላ ወደ ህግ አመጠን የምናስጠይቅበት መንገድ ይፈጠራል የሚል ነገሮች የደባርቅ አጠቃላይ መሰናዶ ትምህርት ቤት ተማሪዎች በበኩላቸው በሴቶች ላይ እየደረሱ ያሉ ጥቃቶች የሴቶችን ተወዳዳሪነትና ሁለንተናዊ ተጠቃሚነት የሚጎዳ ነው ብለዋል። የተሻለ ነገር መጥቶ ሴቶች ወደ ትምህርት ገበታቸው እንዲመለሱ ሳያስቡት ተገደው የጎዳና ተዳዳሪ ሆነው ያሉት ተደፍረው ነው፣ አስበውት አይደለም። ስለዚህ ይሄ ነገር እንዲቀረፍ እንፈልጋለን። እኩል መስራት፣ እኩል መማር፣ እኩል ብዙ ነገር መድረስ ስላለብን ድረስ ግዴታ አሁን አገር ሰላም ሆኖ መማርም መማርም ብዙ ነገር መስራትም በምንችልበት ወቅት በወቅት እንዲሆንልን እንጠይቃለን። ሴቶች ላይ የሚደርሱ ጥቃቶችን ለመከላከል በሚደረገው ጥረት ሁሉም የድርሻውን ሊወጣ እንደሚገባም ተመላክቷል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።